ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዙ ትትረፍረፍ ይበልልኝ። በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ጊዜም ከጎኔ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የጾም አማራጭ ለቁርስ ለመክሰስ የሚሆን ቆንጆ የበስኩት አሰራር ነው። ይዤላችሁ የመጣሁትን ትወዳላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይሄንን ቪዲዮ እስከመጨረሻው ለማየት ሞክሩ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። እዚህ ጋር ዶቄት ነፍቻ አዘጋጅቻለሁ። አንድ ማንኪያ ቤኪንግ ፓውደር ጨምሬያለሁ። ትንሽ እርሾ፣ ስኳር፣ ጨው አድርጌን የተጠቀምኩትኝ እንዲሁም ትንሽ ዘይት እነዚህን ግብአቶች ጨምሬያለሁ። እዛ በደንብ አድርጌ አቦካዋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም ቆንጆ የሆነ አሰራር ነው። አንድ የሾርባ ማንኪያ ዘይትን ጨምሬያለሁ። ለመለስለስ እንዲል ያደርገዋል። በደንብ አድርጌ እሽት አድርጌ አቦካዋለሁ። ውሃችን ለሰስ ያለ ቢሆን ይመረጣል። እንደዚህ እሽት አድርጌ እያቦካሁት ነው፣ ወይም ጠብ እያደረኩኝ። እንደ ቤተሰባችን መጠን እኔ ትንሽ በርከት አድርጌ ነው ትንትን ያልኩትኝ ያዘጋጀሁትኝ። ለምኔ እንደዚህ አይነት ነገር ስሰራ አንድ እኳን አይቀረም። በጣም ነው በቤት ውስጥ የሚወዱት ማለት ነው። ግን በደንብ እንትን ማለት ይፈልጋል በመታሸት ይፈልጋል። ስለዚህ በደንብ አድርጌ ሽት አድርጌ እያቦካወት ነው። በቀላል ዘዴ እንደዚህ በዚህ መልኩ ሰርተን ለመክሰስም ለቁርስም ማቅረብ እንችላለን። ለልጅ ለዋቂ የሚሆን አሰራር ነው። ይው በዚህ መልኩ እያቦካሁት ነው። ትንሽ እዚህ ጋር ቪዲዮን ማፍታን ነበረብኝ። ትንሽ ረዛም አድርጌዋለሁ። ዘይቱን እንደዚህ በምናቦካ ሰዓት ሙጭጭ አድርጎ እጃችንን አያይዝም፣ እንደዚህ እጃችንን ይለቀዋል ማለት ነው። ጓንት ስለለበስኩኝ ችግር የለውም። በደንብ መታሸት ይፈልጋል። አሁን የበቃም ብዬ አስባለሁ። እንደዚህ ሽት ካደረግኩትኝ በኋላ ሸፍኜ አስቀምጠዋለሁ ለተወሰነ ደቂቃ። ብዙም አላቆየውም። አስር አስራ አምስት ደቂቃን ያቆየሁትኝ ይሄው እንደምትመለከቱ ቀይ ከፍ ያለ ስለሆነ ነው። እንደዚህ ካደረኩኝ በኋላ እዚህ ጋር ሰኒያ ወይንም ሰርቪስ አዘጋጀች አለው እዛ ላይ እንደዚህ እያንቦለቦልኩኝ በዚህ መልኩ አዘጋጀዋለሁኝ። በጣም ቀላል የሆነ አዘገጃጀት ነው እንደሌላው አሰራር ጊዜም ሆነ ወጪ አይወስድም። ባለን ነገር በቀላል ዘዴ እንደዚህ በዚህ መልኩ የምንሰራው አሰራር ነው። ይኸው እንደምትመለከቱት በዚህ መልኩ አዘጋጅቼዋለሁ። አሁን ይሄንን ማዳመጫ ቤዛ ማዳመጫ ላይ እያዳመትኩኝ ጠብሰዋለሁኝ። እንደነገርኋችሁ ነው ብዙም ሊጡ መቆየት አይፈልግም። ስለዚህ ይህንን እያዳመጥኩ እጠፍሰዋለሁ። እዚ እዚህ ጋር ዘይት እጥጃለሁ። ዘይቱ እስከሚገልልኝ ድረስ አዳምጠዋለሁ። እንደዚህ ማዳመጫ ላይ ሳሳ አድርጌ ነው የምዳምጠው ነው በዚህ መልኩ እንትን ብየዋለሁ፣ ዳምጬዋለሁኝ። አሁን ይሄንን ዘይቱ ላይ እጨምራለሁ። ግን ዘይቱ ላይ ስጨምር አላሳያችሁም። ለምን? በአንድ እጃችሁ ካሜራ ይዛችሁ በአንድ እጃችሁ እንደዚህ ስንጨምር የጋላው ዘይት በጣም ከባድ ነው። የሆነ ደግሞ ዘይት በጣም ነው የምፈራው። የሚገርማችሁ ነገር እና ስጨምር አላሳያችሁም። ይሄ ችግር የለውም። በዚህ መልኩ ዘይታችን ከጋለ በኋላ ጋዛችንን መቀነስ አለብን። ለምን ግልብልብ እንዳይልብን፣ እንደዚህ እየገለበጥነው ዘይታችን ግን በርካታ ማለት አለበት። ዘይታችን በርካታ ያለ ካልሆነ እንደዚህ አይነፋልንም። ሁን እንትል ላይ ወንፊት ላይ ሶፍት አድርጌ አዘጋጀቻለሁ። ከዛ ላይ ጨምረዋለሁ። የመጣፈጡን ነገር ልነግራችሁ አልችልም። እኔ እዚህ በፊት ሰረችዋለሁ። እኛ ጋር ብዙ ጊዜ እንደዚህ ለመክሰስ፣ ለቁርስ ይሰራል። አሁንም ልክ እንደቀድሞ አድርጌ አዳምጨ ጨምረዋለሁ። ዘይታችን በደንብ ካልጋለ እንደዚህ ሆድ ላይ ብድግ አይልልንም። ስለዚህ ዘይታችን በደንብ መጋላለበት እንደዚህ ነው። ለምን በአንድ በኩል እንተኛ በአንድ በኩል የበሰለ በአንድ በኩል ያልበሰለ እንዳይሆን እንደዚህ በዚህ መልኩ በጣምም እሳት ያልገባው በጣምም ደግሞ ነጭ አልሆነ ነው እንደምትመለከቱት በዚህ መልኩ እየጠበሱት ነው። ቆንጆ የሆነ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ምንም እንትን ወተት፣ እንቁላል የለበትም። ስለዚህ በዚህ መልኩ ሰርተን መመገብ እንችላለን። እንደዚህ እያደመቱ እጨምራለሁ። ዘይቱ በርካታ ያለ እና ዘይቱ በደንብ የጋለ ከሆነ እንደዚህ በደንብ ሆኖ ውስጡም ይበስላል እንደገናም ደግሞ ከፈትፈት ብሎ ከሽ ከሽ ነው የሚለው። ልክ እንደ ብስኩት በቀላል ዘዴ እንደዚህ ሰርተን መመገብ የምንችለው ወጭም ሆነ ጉልበት ቆጣቢ የሆነ አሰራር ነው። እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ግን እውነት ለመናገር ሁለት ሰው ይፈልጋል። አንድ ሰው እንደዚህ ሲያዳምጥ፣ አንድ ሰው ደግሞ ይጠብሳል። ማለት ነው። ቆንጆ የሆነ አሰራር ነው። እናንተም እንደኔ ትወዱታላችሁ ብዬ አስባለሁ። ያው በዚህ መልኩ ከለሩ እራሱ እንዴት ደስ እንደሚል አጠይቁኝ። ከለሩን ብቻ ሳይሆን ልዩ የሆነ ጣዕም ነው ያለው። አንዴ ከተመገባችሁት ሁልጊዜ ምነው በበላሁ ነው የምትሉት። ቆንጆ የሆነ አሰራር ነው። ይሄው በዚህ መልኩ ጨረሻለሁ አሁን ደግሞ ሳሌ አድርጌ ተመልሼ እመጣለሁ። ይህንን ይመስላል ቤተሰብ፣ እጅግ በጣም ቆንጆ የሆነ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለትን ወዳለሁ። እጅግ በጣም የሚጣፍጥ ለየት ያለ የጾም አማራጭ ነው። እኔ በዚህ መልኩ ሰርቻለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰናይ ጊዜ የተመኘው ባይ